አንድም ነገር አልጎዳም። ነገሮች በተበላሹ ሰዓት ማንም አልነበረም አጠገባቸው። ትናንትና የመጣው ማርክ፣ እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው፣ እዚህ ወረቀት ላይ እንድትፈርምልኝ። ይህንን ወረቀት ከፍታ አንብበ ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ እያየ ሚዲያ ላይ እያየን ልትፈርምልኝ እንችላለን። ስክሪፕቶ ፈቃደኛ ካልሆንኩ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራ እና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። ከቤታችሁ እወጣለሁ፣ ድጋሜ ተመልሼ ቤታችሁ ላይ አልገባም። በአንቺም ለአብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነው እና አልፈልግም። ፍቺውን ተቀበላት፣ ምክንያቱም እንድትሰቃይ አልፈልግም። ኖኖ ማርኮስ የወለ ይሄን ያሳብ ነው እዚህ ውስጥ አንተ ስም እንዲጠፋ አልፈልግም አብርሃም ባለጌናችሁ ሁለታችሁ። አብርሽ ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ ይላችኋል። ይሄ በቃ አለቀ፣ አለቀ። እሩታ በ2018 ጀግና መጣች። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። እንግዲህ ወንዶቻችን እንግዲህ ዘንድሮ መልካም መቃጠል። ሴቶች እያሸነፉ ወንዶቻችን፣ ወንዶች እያሸነፉ፣ ሴቶች እያሸነፉ፣ ወንዶቻችን የሚያለቅሱበት ዘመን ሆነ። በቃ ምንም ማድረግ አይቻልም። ሰላም፣ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻለኝ ቤተሰቦች እንዴት ናቸው? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተም ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ ያደረኩኝ ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስ የተሰማችሁን ሀሳብ፣ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከመሻሸ በአብርሽ የተለቀቀውን ቪዲዮ ወደ እናንተ ይዤላችሁ ከችብ እያለሁ ማለት ነው።

እንደ ወልዶ ሳይጨርሱ በሰጃ ይስቁ ነው ፈጣሪ ወይ መቼም አልወለድኩም። መጨረሻ የእናሳምረው እንደው እናት አባታቸውን የሚያገለግሉ ለሀገር ለወገናቸው የሚያስተምር ነገር የሚሰሩትን ፍጣር ይመቃጥል ወለደ አልጸደቀህ ይባላል። እና ይሄው ጭራው እንግዲህ ተከትለው ሄደች። በዛሬው ሁለት እሩታ ማርክም ሳያየው የፍቼ ወረቀት ይዛ መታ ነበረ። መጨረሻ ላይ ግን ማርክም ከሱ ሀሳብ ጋር እንደተስማማ ነው የተናገረው። ይህ ቀን የሰማችሁ ታቦሬ ደግሞ ማንም ባልነበረ ሰዓት ከጎናችሁ ነበርን አለ። ነበራችሁ፣ እሱማ ጥቅም አልባ ሆናችሁ፣ እንጂ ስታለያዩቸው፣ ስታጣሏቸው እንጂ ስታስጠርቋቸው አላየንም፣ እንጂ ነበራችሁ። የሰው ብዛት ምን ይሰራል? ቢያንስ ማርክ ካያችሁት ብዙ ነገሮችን ጥረት እያደረገ ነበረ እነሱ እንዲስማሙ ብዙ ነገሮችን ሩታንን ትሪት እያደረገ የመስማማታቸውንም ነገር እየደገፈ ነበር። ነገር ግን በዛሬው ዕለት ከሱ ሀገር ሀሳቡ ሊስማማ የቻለው እሱ የተለየ ሀሳብ ኖሮት ወይም ማስመሳይ ሆኖ አደለም፣ እናንተ እንደምትሉት ማለት ነው። ግን ትክክለኛ የሩታን ሀሳብ መቀበል ስላለበት ነው። ምክንያቱም አብርሽ አቋሙ የጸና አይደለም። ዓላማና ፍላጎቱን እንኳን ማወቅ አልቻለም፣ በዚህ ሰዓት ማለት ነው። የወሰነ ሰው እኮ ሚስቴን ማጣት አልፈልግም ያለ ሰው እኮ ይሄን ይሄን ይህን አታድርግ የተባለውን ነገር ማቆም አለበት አይደል? ቤተሰብ እንደ ማንኛውም ትዳር ድራማ ነው ምናምን እና እኔ አውቃለሁ። እኛ ተጻፉልኝ፣ ድራማ ነው አትበሉ። ድራማ እንደሆነ አውቃለሁ። ግን ድራማም ቢሆን ሴት ልጅ መረማመጃ ያደለችው ነው። በቃ አለቀ። እቼ የረከሰ ካራክተር ነው የምታሳየው። ሩታ ደግሞ የተገፋ ይዘሆና ነው እያሳየች ያለችው በዚ ሰዓት ማለት ነው። እኔ አንድ ባለ ትዳር ላይ የምትንጠለጥል ሴት ከርካሽ ውጭ ምንም አይነት ሌላ የተለየ እንደሁም የተገነን ስድብ ካለ ንገሩኝ። ርካሽ ናት ለእኔ፣ በድራማም ትንጣ፣ ትክክለኛ ህይወትም ይዛ ትንጣ፣ ለእኔ በሰው ትዳር ላይ ድራማ ልትሰራ የገባች በሙሉ ርካሽ ናት። ይህን እየመረራችሁ ዋጡ። ምክንያቱም ይሄ ነገር የሚቀመጥ ነው። ይሄ ትንሽ ልጅ ያንቺ ልጅ ነው። ድራማ ነው ብትይው ነገ ይሰማሹ። ምክንያቱም ድራማ ነው ተብሎ በህዝብ ታውቆ ርዕስ ተሰጥቶ ተከታታይ ሆኖ አይደለም። እያየ ነው ያለ ነው መቶ ቤት እየተለቀቀ ቅዘን እንዳያዘው ስንሯሯጥ እየዋልን ስለሆነ ምናየው ማንም አያምንሽም። ትውልድ የእናንተ ልጆች ድራማ ነው የምንሰራው ብትሉ ወደፊት አያምናችሁ። እውነቱን ስነግራችሁ ማለት ነው። ሩታንም ልጇም እንደሚላት እናቴ ይህን ያህል አመት ሙሉ አባት ያስለቅሶሻል ነው የሚላት አባቱንም ደግሞ የሚለው ይሄ እኛ እናቴን ናስደግሳል እንደዚህ ነው የሚላችሁ ልጃችሁ። ይህን ወቁት፣ እየመረራችሁ ማለት ነው ዋጡት። ድራማ ነው አይላችሁም ከእናንተ የሚወጣ የሚወለደው፣ ምክንያቱም ቄልና ወረቀት የያዘውን ስለማይለቅ። ቪዲዮም እናንተ ቤት እንኳን ይህን ቢጠፋ ብዙ ዩቱበር ቤት አለ፣ ብዙ ቲክታክ ላይ አለ። ሊጠፋ አይችልም ሲጀመር፣ ሊሻር አይችልም። ስለዚህ ምንድን ነው ብታቆሙ ስለእናንተ እየተሻለ ነው፣ እኔ የምነግራችሁ ነገር አሁን አንተ ወረቀት ስለቀደልክ ምናምን እኮ ከመፍታት እኮ ወደ ኋላ ትልቅ ግዴታ እኮ የለባት። ኑሪ ብሎ የሚያስገደዳት እኮ የለም። እንደውም ይሄ ለአንተ አደጋለሁ። ምክንያቱም የመጣልን ወረቀት ካልተስማማ በክብር ይዘህ ሄደህ ፍርድ ቤት ቀርበህ ድምፅህን፣ ሐሳብህን፣ አቤቱታህን ማቅረብ እንጂ ከፍርድ ቤት የመጣልህን ማዝሪያ ወረቀት መቅደድ ተገቢ አይደለም። በእውነቱ ማለት በሕጉ በሕግና ደንቡ እንኳን ብንሄድ ማለት እና አሁን እንግዲህ ኦዲየንስ ማርክ ላይ እንደሚዞርበት አውቃለሁ። የአብርሃም ማለት ነው የአብርሃም ኦዲየንስ። ሰሞኑን ጥሩ ነበር እያደረግህ የነበረው። አዎ፣ ለነገሩ አንድ ሳይድ መያዝ ስላለብን ነው። ብዙ የሩታ ኦዲየንሶች የሩታ እየመከታ የሩታ እየመከታ ስላሉ ግዴታ በባህል መሆን የለብን። ጥሩ ነው ያደረገው ማድካ። አንዱን ገለል ብለን መያዝ አለብን። ምርጫ መውሰድ አለብን። ወንድምህን በዚህ አጋጣሚ የሚደነቀው ወንድሙን ሳይመርጥ አማች ነው የምትባለው አለ እነሱ። አማቹን መምረጥ ማለት ማይታሰብ ነገር ነው። አሁን በድራማ ይሄ ካራክተር ተጋኗል፣ ምክንያቱም እውነት አይደለም ባቸው፣ እውነት አይደለም ። ይሄ የባል ዘመድ ሆኖ ለሚስት የሚያደላ ሰው ከአስር አንድ ሊገኝ ይችላል፣ ቤት አሉ። ከዛ ውጭ ወደ ቤተሰቡ ነው የሚያደላ ሁሉም። ስለዚህ ለማርክ የሚቀርበው አብርሽ ነው። እሱ ግን እሩታን የመረጠውና የሚደነቅ ሀሳብ ነው። ይበል ብለናል። በእውነቱ ይበል ብለናል። እና ለማንኛውም ቤተሰብ እኔ የሚናፍቀኝ በምን እንደሚደመደም ነው። በቃ ገባችሁ? አንዱ አንዱ ካራክተር ሲይዝ አንዱ አንዱን ካራክተር እየተጨመረ ሲመጣ ምናምን እስቲ እንግዲህ አሁነችም ዶለዝ ተከትለው ከኋላ ሄዳለች ምን ልታደርግ እንደሆነ ያለ እኮ ፉከራ ነው የሚገርመኝ። ትናንትና ይሞክረኝ እኔን እያለች ትሞክር ነበር። ዛሬ ደግሞ መታ። ይሄ የጸባችሁ መነሻ የተዳራችሁ መፍረስ መንስኤ ከሆነ ከህይወታችሁ እወጣለሁ። እውነትሽን ነው ትወጫለሽ? በጣም ነው እንደምትወጪው። እየወጣሁ ያልሽኮ ስንቴ ተመለስሽ? አብርሽ እሄዳለሁ፣ እሳፈራለሁ፣ እሳፈራለሁ። እዚህ እውነት ሄርሜላ፣ ከህይወታችሁ እወጣለሁ፣ እወጣለሁ፣ እወጣለሁ። ነገምጻውናት ሻንጣ ታቃላችሁ። ቦርሳ እና ሰው እንዴት ይለያያሉ? በተለይ ሴት ቦርሳ ማለት ነው፣ ላብሽ ሄርሜላ ማለት ነው። እና ቤተሰብ እንዲህ አይነቱ ነገር ለጨረሻው በጣም ነው የሚያስጠላው፣ በእውነቱ ስነግራችሁ። ለማንኛውም ቤተሰብ ሙቀት ይዞኝና ድምጽ ቢታፍ ነው ያወራችሁ ያለውት አለው። ላይክ ሼር፣ ሰብስክራይብ አድርጉ። እስኪ 10000 ይግባናንተ ፍጠኑ። ሼር ሼር አድርጉት። ወዳችኋለው ያለው ጊዜ፣ ቻው